ስለዚህ ቤዛዊተ ዓለም ስንላት እመቤታችን ሞታ ተሰቅላ ስለኛ ምትክ ሆና አዳነችን እያለ ነው አይደለም። እግዚአብሔር የሚድንቱን አስቀድሞ ወስኗል። ከዚህ ውጭ የፈለገው ትንጫጫ ምንም አይመጣም ብላችሁ ያመናችሁ ክርስቶስ የዓለም ቤዛ ነው የማለት ሞራሉን ከይታጠታችሁት ነው። በነገራችን ላይ የፕሮቴስታንት አስተምሮ እንምትሉት እራሱ ትክክል እንኳ ቢሆን ማለት መጽሐፍ ቅዱስ ቢኖራችሁ የምትሉት ቃላቶች እንኳ ትክክል ቢሆኑ ከታች ያላችሁ ሰዎች እንድታምኑ በዚህ አጋጣሚ እኔ የደህንነት ይሄ ወጠር እየጠራዋችሁ ነው የፈለገው ቅዱስ ቁርባን ያድናል ብትሉ፣ ጥምቀት አማናዊ ነው እንኳ ብትሉ ክህነት ከሌላችሁ እንጨት ሰብስቦ ያለ ማሰሪያ ማለት ነው። በመጀመሪያ ሁላችሁንም ሰላም ብያለሁ። ደቂቃውን እኔም እያለሁ ይኸው አንድ ብያለሁ። ሁላችሁንም ሰላም ብያለሁ። ውይይታችን የተወሰነውን ነው። በእርግጥ የሰማሁት ግን ቤዛዊተ ኵሉ ዓለም እመቤታችን አትባለም የሚል የዲክሽነሪ የመዝገበ ቃላት ፍች እጥረት ገጥሟቸዋል ወንድሞቻችን። ያው ይታወቃል፣ ምክንያቱም ቃሉ የግዕዝ ቃል ነው። ቤዛ ማለት ትርጉሙ ዋጋ፣ ካሳ፣ ለውጥ፣ ምትክ፣ አላፊ፣ ዋቢ፣ ዋስ፣ መድን፣ ተያዥ፣ ጫማ፣ ጥላ፣ ጋሻ የመሰለ ሁሉ ነው። የሁሉ ትርጉም አለው ቤዛ። አለቃ ኪዳነ ወልድ ክፍሌ መዝገበ ቃላታቸው ላይ ይሄንን ማየት ይቻላል። ይሄ በስም ሲመጣ ነው። በስም ሲሆን ዋጋ፣ ካሳ፣ ለውጥ፣ ምትክ፣ አላፊ፣ ዋቢ፣ ዋስ፣ መድን፣ ተያዥ፣ ጫማ፣ ጥላ፣ ጋሻ የመሰለ ሁሉ ነው። እንግዲህ በመጽሐፍ ቅዱስ ይሄ ሁሉ አለ። ጫማ ቤዛ ተብሎ፣ ዓይን ስላይን ተብሎ፣ ሀብት ገንዘብ ቤዛ ተብሎ ተጠቅሷል። በአገባብ ደግሞ በቅኔ አገባብ ሲገባ ቤዛ ማለት ፈንታ፣ ምክንያት፣ ስለ ይባላል። ህየንተ እንደማለት በዘ እንደማለት ስለዚህ ቤዛ የሚለው ቃላት የግዝ ቃል ነው። ከመጀመሪያ ሲነሳ ማለት ነው። ስለዚህ አንድ ሰው ጥላሁን የሚባል ሰው ቢኖር ቤዛ ሊባል ይችላል። ምትክ የሚባል ሰው ቢኖር ቤዛ ሊባል ይችላል። ቤዛዊት የሚባሉ ሰዎች ሁሉ አሉ። በነገራችን ላይ ቃል ለአንድ በዚህ አጋጣሚ መናገር የምፈልገው አንድ ቃል ለአንድ ሰው ለእያንዳንዱ ግለሰብ ቃል አይጻፍም። ቃል እንደየአገባቡ ይተረጎማል ይብራራል እንጂ ለጌታችን ለአንድ ራሱን የቻለ ቤዛ የሚባል ቃል ዶክተር አዳነኝ ስል ደግሞ አዳነኝ ለማለት ስፈልግ ሌላ ሌላ ቃል እየተፈለገ የለም። በቃ አዳነኝ ስል አሁን ዶክተር እገሌ እንደዚህ አት አዳነኝ ብዬ ብል ከፈጣሪ ጋር እየተጋጨብኝ አይደለም። እመ ቤቴ አዳነች ብዬ ብል በምልጇ በጸሎቷ ማለት ነው። ቀሲስ እንደዚህ እንደዚህ በዚህ ቦታ ላይ ደርሰው እንደዚህ አዳኑኝ ብዬ ብል ተሰቅለው እያልሁኝ አይደለም። ይሄ በጣም በሚያሳዝን ሁኔታ የመዝገበ ቃላት እኔ ቢያንስ መጽሐፍ ቅዱስ መዝገበ ቃላት ተውት፣ የጋራ መጽሐፍ መዝገበ ቃላታችን ምን ይላል ስለ ቤዛ ሲተረጉም የጋራ የጋራችን ነው ቤዛ ይላል የተያዘን ወይም የተወሰደን ነገር ለማስመሰል የሚከፈል ዋጋ ካሳ ለው ገንዘብ የህይወት ቤዛ ነው ይላል መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ ገንዘብ ቤዛ ተብሏል። ሶ እና እመቤታችን ድንግል ማርያም ቤዛዊተ ኵሉ ዓለም ስንላት የዓለም ቤዛ ብለን እንተረጉማታ እንጠራታለን። የዓለም ቤዛ ተብሎ በነገራችን ላይ በመጽሐፍ ቅዱስ ጌታችን የዓለም ብርሃን ተብሎ ተጠብቷል። እንደምታውቁት እውነተኛ ብርሃን ነው። ብርሃን ዘእም ብርሃን ከእውነተኛ ብርሃን የተገኘ ብርሃን ነው። የባህሪ ብርሃንነት ያለው ነው ማንም የማያበድረው ከሌላ ነቁ ወይንም ምንጮ የማይመጣለት እውነተኛ ብርሃን ነው። ግን ደግሞ በሚገርም ሁኔታ የማቴዎስ ወንጌል ይህን እኔ የዓለም ብርሃን ነኝ ብሎ በተናገረበት ላይ የዮሐንስ ወንጌል ምዕራፍ ስምንት ቁጥር አስራ ሁለት ላይ እኔ የዓለም ብርሃን ነኝ ብሎ በተናገረበት ማቴዎስ ምዕራፍ አምስት ቁጥር አስራ አራት ላይ ግን እናንተ የዓለም ብርሃን ናችሁ ይላል። የዓለም ብርሃን ናችሁ ይላል። እኔ የዓለም ብርሃን ነኝ ባለበት በዛው ቃል እናንተ ቤዛዊት ዓለም ቤዛ ዓለም መድኃኔ ዓለም ኢየሱስ ክርስቶስ ባልንበት እኛም ቤዛዊተ ዓለም መቤታችን እንላታለን እና ሁለቱ ይነጻጻሉ አረ በፍጹም ጌታችንን ቤዛ ስንለው ምትክ ሆኖ ስለኛ ስለ ኃጢአታችን ስለ በደላችን መሞቱን ካሳ መክፈሉን በጉ ለዓለም መስዋዕት ሆኖ መቅረቡን መናገር ነው ድንግል ማርያምን ግን ቤዛ ስንል በምክንያት እያልን ነው ቅድም ደቂቃ አገባቡ ምን ይላል ብለናል ምክንያት ቤዛ ማለት ስለ ፈንታ ምክንያት ስለዚህ መቤታችን ምክንያተ ድኅን እንላታለን የመዳናችን ምክንያት እንላታለን። እሱን ደግሞ አባቶቻችን በአንድ በ130 ዓመተ ምህረት የነበረ ኤራንየስ የሚባል አባታችን የፖሊካርፍ ተማሪ የነበረ የዮሐንስ ደቀ መዝሙር የነበረ ነው። ከሐዋርያት የሐዋርያት የልጅ ልጅ ማለት ነው በትምህርት ስለዚህ እኛ አባት አለን። ፕሮቴስታንቶች ትልቁ ችግር ምንድነው መሰላችሁ? ከታቻላችሁ እንድትታረቁት የምፈልገው አባት የላቸው። በቃ በ16ኛው መቶ ክፍለ ዘመን ዱብ አሉ። እንደ ቁርአን ከሰማይ ወረደ አሉ ያለ አባት ዊዛውት አፖስቶሊክ ሴክሴሽን መጡና እኛ መጽሐፍ ቅዱስ አለን አሉ። ከማንና ምጣታችሁት በየት በኩል መጡ? በየት ተላልፎ የክርስቶስ ቤተክርስቲያን ሳትቋረጥ የቀጠለች እንጂ የሆነ ቦታ ላይ ጠፍታ ምክንያቱም ቤተክርስቲያን መጥፋት አትችልም። ዋና ገጸ ሲሆን ለኒ ይሄ ይልዋ የጋነም ደጆች አይችሏትም አያጠፏትም ብሎ ጌታ ተናግሯል። ቤተክርስቲያን የመጥፋት ባህሪ የላትም አትጠፋም። ስለዚህ አ እስከ 16 የውመት ወከለ የት ነበራችሁ? የት ቆይታችሁ ነው የመጣችሁት? ድንገት እንደው መሐል ላይ መጥቶ እንደው እንደዚህ ምክንያቱም እኛ እየጠቅስ እየጠቅስና ያለነው መጽሐፍ ቅዱስን ብንጠቅስ ያምርብናል ምክንያቱም የሐዋርያት ትምህርት ነው እኛ ያለን ከሐዋርያት አከል ሐዋርያት አከል የሚባሉ አፖስቶሊክ ፋዘርስ የሚባሉ አሉ የሐዋርያት ተማሪዎች ኤርሊ ቸርች ፋዘርስ የሚባሉ የእኛ አባቶች እነ ሄራኔስ እመቤታችንን ምን ብሎ ይናገራል ሄራኔስ እንዲህ ይላል እመቤታችን ድንግል ማርያም የሄዋን ምትክናት ይላታል ራሱ እንዴ፣ ደም ሔዋን ባለመታዘዝ ለራሷና ለሰው ዘር ሁሉ ምክንያት ሞት ምክንያት እንደሆነች ይላል። እንዲሁም ማርያም ለ ለሰው ዘር ሁሉ የመዳን ምክንያት ሆነች ይላል። የመዳን ምክንያት ሆነች ይላል። ማን? ቅዱስ ኤራኒየስ። ማን? እመቤታችን። ቤዛ ማለት ምን ማለት ነው ብለናል? ምክንያት ነው አንዱ ፍች፣ አንዱ ፍች። መዝገበ ቃላትን አይተናል። መዝገበ ቃላት ደግሞ እኛንም ነበርን እንደዚህ አዋቂን አንድ ውዳሴ ማርያም መጠየቅ ይችላል። እዚህ ውስጥ እኔ አዋቂ ነኝ የሚል ሰው ካለ የሰኞ ውዳሴ ማርያም መዝለቅ የማይችለው ሁሉ እዛ ቤት ይሄድና መፎከር፣ አይሰራም። አይሰራም። የቤተ ክርስቲያን ባህሪም አይደለም። ስለዚህ ቤዛዊት ዓለም ስንላት ቤታችን ሞታ ተሰቅላ ስለኛ ምትክ ሆና አዳነችን እያለ ነው አይደለም። ቤዛችን አንድ ነው። መድኃኒ ዓለም የዓለም ቤዛ በነገራችን ላይ ቤዛ አትባልም ጌታችን ነው ስትሉ ለዓለም እኳ አልተሰቀለም የምትንኮ ሰዎች ውስጥ የምትከራከሩን ፕሪደስቲኔሽን እንኮ የምትቀበልኮ እኮ ጌታ ለተመረጡ ሰዎች እንጂ ለዓለም አልሞተም ብላችሁ የምትከራከሩ ፕሮቴስታንቶች መጣችሁ። እውነት ለመናገር የጌታችን ጉዳይ ገዷቸው እንዳልሆን እናውቀዋለን። ገዷችሁ አይደለም እኮ። ገዷችሁማ ቢሆን ክርስቶስ ለዓለም እኮ አልሞተም አትሉም ነበር። የሞተው ሴሌክት የሆኑ ሰዎች ነው የሞተው ለተመረጡ ሰዎች ነው ብላችኋል። የምታስተምሩት ፕሮቴስታንቱ ዓለም እዛ ውስጥ የጆን ካልቪን ትምህርት ማነው ያለው? እናንተ አላችሁም እንዴ? እግዚአብሔር የሚድንቱን አስቀድሞ ወስዷል። ከዚያ ውጭ የፈለገው ብትንጫጫ ምንም አይመጣም ብላችሁ ያመናችሁ ክርስቶስ የዓለም ቤዛ ነው የማለት ሞራሉን ከየት አወጣችሁት? ነው ከየት መጥቶ። በነገራችን ላይ በነገራችን ላይ እኛ የመዝገበ ቃላት ድሃ አይደለንም፣ ግስ አለን እንገሥሳለን። አንድ መዝገበ ቃላት፣ አንድ ግስ፣ አንድ አንቀጽ በስድስት መቶ የምናራባ ሰዎች ነን። ግስ እንደዚህ የምናብራራ የቃላት ድሃ አይደለንም እኛ። እኔ አሁን ስሜ ዲበኩሉ ነው። ዲበኩሉ ማለት ከሁሉ በላይ ማለት ነው እና ዲባ ኩሉ መባል የለትም ከሁሉ በላይ ፈጣሪ ነው ልትሉ ነው መጣችሁ ስም ነው ይሄ ኦኬ ኢየሱስ የሚባል ሰው እኮ በዚህ ዘመን የሚጠራ ሰው አለ እኮ ኢየሱስ የሚባል አሜሪካ ያውን ፓጋን እምነት የሌላቸው ጀሰስ የሚባል አሉእና እና እሱ አወር ሴቨር ነው ማለት ነው አይደለም ስም ነው እኮ ይሄ እኮ ዮናስ ማኛ የሚል ከየት አለ ከየት መጣ እኮ ነው እየተከራከሩ ያሉት ሰው ዮኒ ማኛ ዮናስ የሚል ትንሽ ብታይ ዮናስ ላይ አለ ማኛ የሚል የት አለ መጽሐፍ ቅዱስ ላይ የለም ሲጀመር እኛ መጽሐፍ ቅዱስ ብቻ ብለን እናምናለን አሁን ምጠቅስላችሁ እኮ መቤታችን ምክንያተ ድኂን ቤዛዊተ ዓለም ያለው ኢራኒየስ እኮ ኢራኒየስ መጽሐፍ ቅዱስ ይኸው ስክሪፕቸሮች የተሰብስበው ከመሰጠታቸው በፊት እኮ የነበረ አባት እኮ ነው እ መጽሐፍ ቅዱስን ሰብስበው ያመጡልን አባቶች በሶስተኛው መቶ ክፍለ ዘመን የነበረ እናት ናት። ይኸውስ እንኳ መጻሕፍትን በደምብ ከማሰባሰባቸው በፊት የነበረ በ130 ዓመተ ምህረት የነበረ አባት እኮ ነው ምክንያተ ድኂን ያላት። ስለዚህ እኛ መጽሐፍ ቅዱስ ብቻ በደል አንቀበልም። ለምን ኦራል ትራዲሽን አለን፣ ትውፊት አለን የቃል ቅብብሎሻለን። ቅዱስ ጳውሎስም እንዳስተማረው በቃልም የነገራችሁ የነገርናችሁና በመልእክታችን የነገርናችሁን አጥብቃችሁ ያዙ ብሎናል። በመልእክት የጻፈልን አለ፣ በቃል ደግሞ የነገረናለን። እኛ የቃል ትምህርት አለን፣ ምክንያቱም ያልተቋረጠ ኦራል ትራዲሽን ወይንም ቱፊት አለን። መንግስቶ ወጽድቆ ዘአውፈየሚ አውፈይኩከ እያለ ወንገኑ እንሰጣለን። የሰጠው የሰጠኝ የሰጠኝ ወንጀል መልሼ ሰጠውህ እንዲህ እየተቀባበል የመጣለን እንጂ እንደ ቁርአን ነቢዩ መሐመድ እንደዋሸው ውሸት ከሰማይ ቁርአን ወረደልኝ እንዳለው ከሰማይ ሉተር መቶ ዱብ ያደረገው የለም። በነገራችን ላይ አንድ ነገር ብዬ ማጠቃለያ ያለስ፣ በነገራችን ላይ የፕሮቴስታንት አስተምሮ እንምትሉት ራሱ ትክክል እንኳ ቢሆን ማለት መጽሐፍ ቅዱስ ቢኖራችሁ የምትሉት ቃላቶች እንኳ ትክክል ቢሆኑ፣ ከታች ያላችሁ ሰዎች እንድታምሩ፣ በዚህ አጋጣሚ እኔ የደህንነት ይሄ ወጠር እየጠራዋችሁ ነው የፈለገው። ቅዱስ ቁርባን ያድናል ብትሉ፣ ጥምቀት አማናዊ ነው እንኳ ብትሉ ክህነት ከሌላችሁ እንጨት ሰብስቦ ያለ ማሰሪያ ማለት ነው። ያለ አፖስቶሊክ ሴክሴሽን ምንም አይነት ጥምቀት እንኳ አንድ ፓስተር ወስዶ ቢያጠምቅህ ሻወር እንደወሰድክ ቁጠረው። ምክንያቱም እኛ ከእኛ ምዕመን አንድ ሰው ወስዶ ማጥመቅ አይችልም ያለ ክህነት። ለዚህ ነው የእኛ ቤተ ክርስቲያን የእኛ ቤተ ክርስቲያን ለዘመናት ከግብፅ ጳጳስ እያስመጣች ስትጠቀም የነበረችው። መነኩሴ አታይ መስልሃል፣ ማጥመቅ ዝም ተነስቼ እኔም ጳጳስ ነኝ ማለት ከውዳት ይመስላል፣ ያለ ስልጣን የሐዋርያዊ ቅብብሎሽ ያለ ክህነት ምንም ሁሉ ነገር ኢንቫሊድ፣ ምንም ነገር ተቀባይነት ስለማይኖረው ነው። ስለዚህ ቅዱስ ቁርባን አማኝ ነው አማናዊ ነው ብትል ኢየሱስ ጌታ ነው ብትል፣ ያመነ የተጠመቀ እንጂ ሚድ ነው ያላመነ ያልተጠመቀ አይድንም። ለማጥመቅ ደግሞ ምን ያስፈልጋል? ክህነት ያስፈልጋል። እናንተ ግን ምን ትላላችሁ? ሁሉ ካህን ነው ትላላችሁ። ሐዋርያት ግን ጌታ ግን ሁሉን ካህናት አድርጎ አልሾመም። ሐዋርያትን ነው የመረጠው። ከሐዋርያት በኋላ ደግሞ ያሉት ደቀ መዛሙርቶች ሐዋርያትን ነው የመረጡት ማለት አገልጋዮችን መርጠዋል። እንዲህ እያለ እኛ ጋር ደርሰዋል። ስለዚህ እንደ መጽሐፍ ቅዱስ የያዙ ይመስል ከእኛ ወስደው ከኛ ወስደው መጽሐፍ ቅዱስ ያለ አስመስሎ ማቅረብ በጣም የተገባ ነገር ነው። ስለዚህ ትምህርታችሁ ያለ ክህነት ዜሮ ነው። ክርክራችሁ ያለ ክህነት ዜሮ ነው። ስለዚህ መታችሁ እንድትድኑ በክርስቶስ ስም ጥሪ እናቀርባለሁ። ቴንኪው።